ከሚሰራበት ድርጅት መኪና ሰርቆ የተሰወረው ተጠርጣሪ ከሶስት ዓመት በኋላ በቁጥጥር ስር ውሎ ምርመራ እየተጠራበት ይገኛል። ረዳት ሳጅን አለም ልጅ አለም ተጨማሪ አለው። ተጠርጣሪው የስርቆት ወንጀሉን ፈጽሟል የተባለው መስከረም 14 ቀን 2014 ዓ ም በቂርቆስ ክፍለ ከተማ ወረዳ አንድ ፒኮክ መናፈሻ አካባቢ ስናን የህንፃ ግንባታ ከተባለ ድርጅት ውስጥ ነው። ግለሰቡ በስናን የህንፃ ግንባታ ድርጅት ኃላፊነቱ የተወሰነ የግል ማህበር የጥገና ክፍል ኃላፊ ሆኖ እያገለገለ እያለ ለስራ የተሰጠውን ተሽከርካሪ ይዞ መጥፋቱን የድርጅቱ ምክትል ስራ አስኪያጅ አቶ አሳምነው ንጉሴ ተናግረዋል። ግለሰቡ ለበርካታ ዓመታት በእኛ ድርጅት ውስጥ በጥገና ኃላፊነት በገራዥ ኃላፊነት ሲያገለግል ቆይቷል። ለዚሁ የገራዥ ኃላፊነት ስራ የተሰጠውን መኪና ነው ይዞ የተሰወረው። ትልቅ ክትትል ነው ያደረገው። ትልቅ ስራ ነው የሰራው። በተለይ በተለይ እንደው ዲፓርትመንት ገለጽልኝ ብትለኝ በወንጀልና ትራፊክ ክትትል ከኃላፊው ጀምሮ ሙሉ ቲሙ በከፍተኛ ክትትል ነው ይሄን ወንጀል ሊያገኘው የቻሉት። የቂርቆስ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ዋና ሳጅን ቅጣው ሲሳይ እንደገለጹት ተጠርጣሪው ኮድ 288681 አዲስ አበባ የሆነ ቲዮታ ኮሮላ መኪና ይዞ መስወሩን ከግል ተበዳይ ለፖሊስ በደረሰው መረጃ በተደረገው ክትትል በለሚኩራ ክፍለ ከተማ ሰሚት ኮንዶሚኒየም አካባቢ ከነ ተሽከርካሪው ተይዞ ምርመራ እየተጣራበት ይገኛል ብለዋል። ተጠርጣሪው በጋራዥ ክፍል ውስጥ ተቀጥሮ በሚሰራበት ወቅት ከድርጅቱ እውቅና ውጪ ይዞ የተሰወረና ሶስት ዓመት በኋላ በፖሊስ ብርቱ ክትትል ከነ ኤግዚቢቱ የማስመለስ ስራ ተሰርቷል ማለት ነው። ተሽከርካሪው ከነ ተጠርጣሩ በለሚ ኩራ ክፍለ ከተማ ልዩ ቦታው ሰሚት ኮንዶሚኒየም አካባቢ ከነ ኤግዚቢቱ ተይዟል ማለት ነው። ተቋማት ሰራተኞችን ከቀጠሩ በኋላ በንብረታቸው ላይ የስርቆት ወንጀል እንዳይፈጸምባቸው አስፈላጊውን ክትትልና ቁጥጥር ሊያደርጉ ይገባል ሲሉ ዋና ሳጅ እንቅጣው ሲሳይ አሳስበዋል።